እርፍ አብርሽ፣ እናንተ ለሩት ተዘፈነላት፣ ለሩት ተዘፈነላት የመጨረሻ። አንተ እስከ ዛሬ ሳትጣጣም ነው እንደኖርክ ከሩት ጋር። ጣፋጭ ናት አላልክበትም ወይኔ፣ በሱዋፍ በሱዋፍ። ጣፋጭ ናት አለ በሚዲያ። በጣም ጣፋጭ ናት አለ። አሁን ደግሞ አልተጣጣምንም ብዙ አመት አብረን ብንኖርም አልተጣጣምንም፣ አልተዋደደንም። ስለዚህ ቢሄድ ይሻለኛል ሊዲበት አለ። ማን ያዘ አባቱ፣ ማን ያዘ አንተ ከሆነ በትንሽ ነገር ነው ተስፋ የምትቆርጠው፣ በትንሽ ነገር ነው ነገሮች የምትወስነ ትዳር። አባቱ አረጋጋው። እንደዚ አይደለም፣ እንደዚ አይደለም። ሩታ መግባት ትፈልጋለች፣ ግን አንተን ለማስለፋት ነው። እመኑ፣ ከሩታ ጋር ትታረቃላችሁ። ግን ሩታ አውቃ ነው አንተን እስከ ጥግ ለማየት ነው ብዬ ነው ማስቡ። ለምን ትላንትና ራሱ ምን አለች መሰላችሁ ጋይስ፣ እዛን ቀን ይቅርታ መጠየቅ ትችል አያችሁ። ብዙ የጠበቀችው ለዛ ነው ብዬ አስባለሁ። ትላንትና ማድረግ ትችላለ። ስትል ነበረ ትናንትና፣ ለሱ ማለት ነው። እና ለማንኛውም እንግዲህ ዛሬ የመጨረሻዊን የመጀመሪያዊን ባለ አቅም ዘፈነላት፣ ቤድ ይሻለኛል፣ ስለዚህ አልተዋድንም ብሏል። እንግዲህ ዝናብ ላይ ዝናብ የቀጠቀጠኝ ነው ባይዘው፣ አንተ በዝናብ ቪዲዮ ይሰራል። እና ለማንኛውም አይዞህ። እኔ ግን በነገራችን ላይ ቁም ነገር ቁም ነገር ነው ጋይስ፣ ነገሮቹን ቆም ብለህ ለማሰብ ሞክር። አንዳንድ ሰው ለምንዶት አላቅም ካለፈ ነገር አትማሩ፣ በተለይ እንደ አብርሸ አይነቱ ማለት ነው። ነገሮቹን ለመወሰን አትቸኩል፣ ተረጋጋ። ልታስለፋግ ነው ልፋ በቃ እስከ ጥገምትን ለማየት ይመስለኛል። ወይም ደግሞ ከስህተቶቹ እንድትመለስ ነው እንጂ ስተት ላይ ስተት እንድትጨምር አይደለም። ይመስለኛል የሩታ አስተሳሰብ እንደዛ ነው። ትንሽ ማር ትንሽ ብቻውን ኤ ስትል ነበር። እና ጋይዝ እንግዲህ የመጨረሻን መሄድ ይሻለኛል ብለዋል።